ከዚህ ከሶላር ሲስተም እንኳን ወጥተሽ አንዷን የኛን ጋላክሲ ሚልኪ ጋላክሲ የምትባለዋን እንኳን ማየት የማይችል አቅም ያለን እንግዲህ የሁሉ ፕሮፌሰር ተሰብስቦ ሰራ ነው ባሉት መሳሪያ አየን ያለዋት እንኳን ይችን ቁንጽል ነገር ከዛ ውጭ ያለውን ማ ታዩ፣ ከአምሮሽ ውጭ ነው። እንግዲህ ያንን ፈጠረ የምትሆን አምላክ እንዴት ሰው ሆኖ መጣለት ይችላለች? ይቀበሏል። ማለት ትክክለኛ አእምሮ ያለው ሰው መብላት፣ መጠጣት፣ ማገናዘብ የሚችል ሰው ከባድ ነው እና ብዙ ሰው ቢነቃ እላለው። ግን እኔ እንጃ ማለት ብዙ ጊዜ እዚህ ንጽጽር ላይ ኮሜንታተሮችም ምናምን ንጽጽር ላይ የሚሰሩትን ሰዎች ሂዳያ ባለ እጅ ነው ይላሉ እና ትርጉሙን እንትንስል፣ አላህ ሲመራሽ ነው። በእውቀት አይደለም። እውቀት ቢሆን ከእኛ በላይ ብዙ ንጽጽርን የሰሩ ማረጋቸው ከፍ ያለ ብዙ ሰዎች አሉ። ግን ፈጣሪ ካልመራሽ በፍጹም ምንም ብታውቂ ምንም ብታደርጊ የትም አደርሽ የትም ማለት ነው። እና ሁሉም ነገር በፈጣሪ እጅ ነው። ግን ቢያንስ ትንሽ ቅልቦና ቢኖር ጥሩ ነው። አንዳንዴ ቆም ብሎ መስማት ጥሩ ነው። ብዙ ጊዜ የሙስሊም ፖስት ነገር ምናምን ሲያዩ ገና ከመምጣቱ እስክሮል አድርገው ያሳልፉታል። ቢያዳምጡት አይጎዱም። እኔ ሁለቱንም ስሰማ ምስሰማ የነበረው እኩል በኩል ግን ተምሬበታለሁ፣ አውቄበታለሁ፣ እንዳውቅ ረድቶኛል። አሁንም እንዳልኩሽ እኔ እስልምናን ምን ያክል አውቀኸው ነው ሙስሊም የሆንከው? ብት ምንም አንድ ፐርሰንትም አላወቅኩ። ግን በቃ መሀይምም ሆኜ መሀይም ከሆነ ክርስቲያን ጋር በአወራ እኔ ነኝ የምበልጠው። እሱን ነው በቃ እኔ ውስጤ የነገረኝ እውቀቱ ኖሮኝ አለ በቃ የተሻለ ነው አሁን ካሉት አለም ላይ ካሉት እምነቶች የተሻለ ነው። በሁሉም መልኩ በሁሉም መልኩ ከደረጃው ከፍ ያለ ነው። የሚገናኝም አይደለም። ነቢያትን አክብሮ ለአላህ ቦታ የሚሰጠውን ቦታ ሰጥቶ ሁሉንም በደረጃ ያስቀመጠ ከስማ ከሰማውጣት ጀምሮ ሙስሊሞች የአረብ ስብ ምናምን ይባላል ግን ትርጉሙ አምላክንም የማይነካ ስለሚሆን ነው። እኛ ጋስ ጌታቸው ትየዋለሽ፣ አንዱ አምላክ ትየዋለሽ። ለአምላክ የሚገባውን ስም ለሰው ትሰጫለሽ። እና ለማጠቃለል ያክል እስልምና ያው እረፍት ነው ይመስለኛል። እረፍት ነው። ትንሽ ትዕዛዛቶቹ ይበዛሉ ያው እንደኔ አይነት ሮጥ ሮጥ ማለት ለለመደ ሰው ግን ህይወትን ያስተካክላል። አይ ቲንክ ይመስለኛል። ያው እድሜ ቆሞ አይጠብቅም። እድሜ የሚሄዳ መብሰል ግዴታ ነው። እንደዚህ አይነት እምነት ውስጥ ስትገቢ ደግሞ በደንብ ትበስያለሽ፣ አላግባቦች ትቀንሻለሽ። ለማይገባሽ ነገር የማይገባ ቦታ አትገኝም። እና ህይወትሽን የሚያስተካክል ይመስለኛል። ስራ ውለሽ ማታ ቤትሽ ገብተሽ ታጥበሽ ሰግደሽ ትተኛለሽ። አበቃ ምንም የሚያጨናንቅ ነገር የለውም። ፈጣሪኮ ሀያ አራት ሰዓትን ሰጥቶሻል። ከሀያ አራት ሰዓት ውስጥ አንድ ሰዓት ይሞላል። አምስት ወቅት ሶላት ሲሰገድ አይ ቲንክ አንድ ሰዓት ቢፈጅ ነው፣ እንደው አስር አስራ አምስት ደቂቃ አንዱ ቢፈጅ ከሀያ አራት ሰዓት ውስጥ አንድ ሰዓት ነው። ለፈጣሪሽ የምትጸሎት የምታደርጊው ግን ያው ሰውነሽ እና ትፈትናለች። አሁንም ታጥበሽ መስገድ ይኖርብሻል። ሰዓት አይችኛዋን ከዛኛው ጋር እቀላቅላት ማለትም አይቻልም። ወቅት አለው። በወቅቱ በወቅቱ ነው የምታስቀምጨው። ከዛ ውጭ ደግሞ ንቁ እንድትሆኛ ያደርግሻል። እቺ በተለይ የጠዋቷ ሰላት ጥሩ ነች። በጣም ጥሩ ነች። ስፔሻሊ ስራ ለሚሄድ ሰው ጉዳዩን በጊዜ ለመከወን የፈለገ ሰው እንደዚሁም በግሉም ደግሞ የሚሰራም ለሆነ ሰው በጣም ጥሩ ነች። አንደኛ በጊዜ ትተኛለሽ በጠዋት ስለምትነሺ፣ ሁለተኛ በጠዋት ስትነሺ ግዴታ ነው ትታጠቢያለሽ፣ ንቃት አለሽ፣ ትሰግጃለሽ፣ ቁስሽን ትበያለሽ፣ በጊዜ ትወጫለሽ፣ በጊዜ የሚያሰብሽ ቦታ ትደርሻለሽ። ይሄ ተኝተሽ አንጎበሩ ተጫጭኖሽ ስትገላበጪ ሁለት ሰዓት ሶስት ሰዓት ይሆንብሻል ሰዓት ረፈደ ቁስሽን በስራ ሰዓት በይ መያዝ ያለብሽን ነገር በስራ ሰዓት ትዢ ተጣድፈሽ ትወጫለሽ ከዛ እንደ ከተማውን ክራውድ ደግሞ ታየዋለሽ የታክሲው ሰልፍ የባሱ ሰልፍ የምኑ ሰልፍ እሱ ራሱ አናዘር ሌላ ችግር ነው ይህ ሁሉ ምንድን ነው ሰው ራሱን ፕሮግራም ስለማያደርግ ነው እንጂ ግን ሶላት ፕሮግራም እንድትሆን ታደርግሻለች በጧት ትወጫለች ከሚሰጥበት ስትወጪ ከተማም ጸጥ ያለ ነው፣ ትራንስፖርቱም ቀለል ባለ መንገድ ታገኘዋለሽ። ቀለል ባለ መንገድ የምትደርሽበት ቦታ ደርሰሽ ትመልሻለሽ። እና ያው ትንሽ ከባድ ብትሆን ግን ወሳኝ ነች። እኔ የሚገርምሽ አሁን ላይ አንዳንዴ መስጊድ ገብቼ የሰግድና በቃ ከዋናው ሶላት በኋላ ሱና የሚባሉ ሶላቶች አሉ አይደል። አሁን አሁን ስለ ሶላት በደንብ ሁሉንም ነገር ጠንቀቂ አውቃለሁ ማለት በፊትም አውቃለሁ እኔ። ውዱ ማድረግ እስልምና ውስጥ ከመግባቴ በፊት ውዱ ማድረግ ከማንም በላይ ያለው አውቃለሁ። ለምን እዛ ግቢ ውስጥ ያሉት ሙስሊም ሰዎች ሁሌም በቃ ዞር ላይ ሁሉ ውሃ ይዞ ግግግ ሴቱም ወንዱም ሲወጣ ታይዋለሽ። ከዛም ከዚህም ከዛም ከዚህም ይወጣል። ትንሽም ቁጥራቸው በዛ በዛ ያሉ ነበሩ። ቤተሰቦችም እዛ የነበሩት እኛ ብቻ ነን ትንሽ የነበርነው። እና ከነሱ ጋር ቁጭ ብዬ አወራለሁ። ሲያረጓ ያለሁ ምናምን የምታጠባለሁ ባልሰግድበትም እታጠባለሁ። እና ስለውዱ ጠንቅቄ ካለሁ የትኛውን እንደሚቀድም የትኛውን እንደሚ እንትን እንደሚል እንትንንም ነኝ ጠያቂም ነኝ። እኔ ብዙ ጊዜ ጠይቃለሁ፣ አዳምጣለሁ። በጣም አድመጥ እወዳለሁ። ብዙ ተናጋሪ አይደለሁም። ያው ብዙ ጊዜ እዚህ ቤት ስለገባሁኝ አንቺንም ላለማስቀየም ነው ትንሽ ላውራ ብዬ ነው እንጂ ብዙም የማወራ ሰው አይደለሁም። እና ብቻ ደስ የሚል ነገር ነው ያለው እስልምና ላይ ብዙ ነገር ታተርፊበታለሽ። ማናዊውም እንትና ጃቢር ነው የሚባለው ልጅ የሆነ ፖስት ነበረው እስልምና ላይ ምን ተሰጦ፣ ሌላ ደግሞ አናዘር ደግሞ ድህነት ተጨምሮልህ። በቃ እዚህ ምድር ላይ ስትኖሪ ፕሮፐርሊ ላይፍሽን በደንብ መርተሽ ደስታን አግኝተሽ ከዛ ደግሞ መጪው ዓለም እንግዲህ በተስፋ ነው ያው እምነት ያለው ሰው የለም አይልም። አለ እንዴት ነው ወዴት ነው የሚለውን ደግሞ እዚህ ጥሩ ስራ ሰርተሽ ስታልፊ ያው ታገኘዋለሽ። ትልቁ ነገር ምድር ላይ ጥሩ ነገር መስራት ነው። ሂሳቡን እንግዲህ ያው አምን ጋ የምትተሳሰቢው ነገር ነው የሚሆነው። እና ትንሽ ስላዳመጣችኝ አመሰግናለሁ አዲስዬ፣ በጣም ቴንኪው። እኔ እዚህ ቤት ገብቼ ብዙ ሰዓት ነው አዳምጥ ነበረው። ያው አታቂኝም፣ ያው በሌላ አካውንትም ስለነበረ ግን በጣም አዳምጥ ነበረ። ፖስታችሁን ምሰማለሁ፣ አንዳንድ ስራ ላይ አልመቼ ብሎ ካልሰማሁኝ ፖስታችሁ ፈልጌ ነው በቃ ሰለምቴ። ታሪክ በጣም ይበስጠኝ በጣም። ይህ ማን ነው ረቂቅ የሚባለው ልጅ እንትና፣ የቤተልሄም እንትና ማነች? ሩት ሩት የምትባል ልጅ ነበረች። አሁን ሩኢ ነው ምናምን እና ጃስት የአንድ በሆነ መንገድ አቃታለ ሰው ልጆች ይመስለኛል እና ይህ ብቻ ብዙ ታሪኮችን ሳማለው እና በጣም በጣም በቃ ተገርሜ የማያቸው ታሪኮች ነበሩ። ብቻ ደስ ይላል። ያው ወንድማችሁ ነኝ እንግዲህ ብዙ መማር ትንሽ ትቀድማላችሁ እናንተ እንግዲህ በመቅደም ብቻ አይደለም ልቀድማችሁ እችላለሁ አይታወቅም ግን እንድታስተምሩኝ እንፈልጋለሁ ያው እዛ መስጂድ መቅራት እችላለሁ ብዙ ነገሮችን አመቻችተውልኛል ግን ከሰዓት አንጻር አልተመቸኝም እና ያው ስራም ትንሽ ስለ ሮጥ ሮጥ ስለምል ጊዜ እንትን አላለኝም እና ቢያንስ ማታ ገብቼ ቲክቶክ ላይ የምፈጀውን ሰዓት እንደዚህ ኦንላይን ላይ ያለ እንትን ቢኖር ጥሩ ነው ካገኛችሁ ሊንክ ፈልጉልኝ ያው ጓደኞቼንም ነገር ሊያቸው ችግር የለውም ብለውኛል እሱ ቢሆን ለእኔ የተሻለ ነው ያው ስ ስራ መቋረጥ ስለሌለብኝ እና እንደዛ ነው አመሰግናለሁ አላሁ አክበር አላሁ አክበር አላሁ አክበር እንኳንም ወደ እስልምና መጣ ገና ሁለት ቀኑ ነው ወደ እስልምና ከመጣ እኔ እንደተደሰትኩ ላይ ሰለምክ ስትባል ትንፋሽ ነው ያጠረኝ። ቢኮዝ እያወራን ነበር እና ቀኑን ነው እንዳልከውም እኔ አንድ ቀን ኩክ እናደርገውና የሆነ ነገር እንደሚሆን በቅርብ ገምቼ ነበር። ነገር እና መስጊድ ስትለይ ልቤ በደስታ እንዴት እንደተደሰተ ያንን የሞመንቱ ደግሞ የመስጊድን ስለማላውቀው ኔ አይስፌር ሶ ሀፒ። እኔ የምፈልገው ነገር ሰው ወደ ረፍቱ እንዲመጣ ብቻ ነው የምታውቁት። እኔ ሌላ ምንም የምናገኝበት ነገር የለም ምንም ማለት ነው። አሁን ሰዎች ኢንተርቪው ሲለቀቅ ሰው የማይሰማ ይመስላቸዋል። እንደዚህ ሰልሞ ኢምፓወር ይሆንበታል ማለት ነው፣ ፐርፐዙን አግኝተዋል። በቃ አልከሰርንም። አሁን የእሱ ደግሞ ታሪክ ሳምባዲ ሰማው እና የሆነ ሞቲቬት የሚያደርግበት የሆነ ቦታው ክፍተት የሚሞላበት ነገር ይሆናል። ስለዚህ የሰለምቴዎች ታሪክ ለእኛ እውነት ለውጥ የሚያመጣ ነገር አለው እና አንተም ከሰለምቴዎቹ አንድ ሆነሃል እስልምናን ወደውና ፈቅደው በራሳቸው ምርጫ ማንም ሳያስገድዳቸው ወደ ቀጥተኛው መንገድ የመጣን አንዱ ሆናል። እንኳ እንኳንም ወንድሜ ሆንክ። የቁርአኑን በፈለግከው መንገድ ሰዎችም እዛ ተከፍላቸው እንዲያስቀሩ የምትፈልገው ብቻ ውልታዋክ በውስጥ ላይ ቁጥረን አስቀምጥ ሌለኔ ኦንላይን የሚያስቀሩትም ግሩፕ ትገባለህ። ኖ ፕሮብለም። አንተ የጠየቅከው ነገር እውቀትን ሆኖ ሳለ እውቀት አንሰጥም ማለት እኔ ከይትን ብዬ ተከረባብቼ ቢሆናል። የሚያስተምሩን የሚያስቀሩ ሰዎች እናመጣለን። እንኳን አንተ ብቻ እኔ ሰዎች ምርጫ ነው ምርጫቸውንና የሚፈልጉትን ማድረግ ደግሞ በጣም የተወደደ ነገር ነው እና አንተም የሚፈለግ ያንን ነው። በአንተ ሰዓት አመቻችተው ኢቭን ግሩፕ ደግሞ ሲሆን የሰለምቴዎች ራሳቸውም እዛ የምትነጋገሩት አንዱ አንዱ ና አለ አንድ የኡስታዝ ዋሂድ ቲም አለ። እነዛ ራት ጋር ትገባለህ። ሁለት ደግሞ ሌላ እንፈልጋለን። ሰላሳ ሰላሳ ደቂቃ ከተለያየ ቦታ ምትል ትማራለ። ቀድመህንም እንደምትሄድ አልጠራጠርም። ኮዝኛ ላይቭ አለ ኖርማል ህይወት አለ። እንደናንተ የሰለሙትን ሰዎች ወደዚህ ወደዛ ማድረግ ስላለ በአምስት ወር ውስጥ መሄድ ያለብኝን ስፒድ ያህል አልሄድኩኝም፣ ግን እንቀራለን። አይዞክን እህት እያለሁኝ ከጎንነኝ። ፎሎ አድርጉት፣ ኢንሻላ ፎሎ አድርጉት። ወንድማችሁ ነው እሱ። ፎሎ ፈልጎ አይመጣም። ሲጀምር ዛሬን ያወራውና ቁጭ ብለው የማዳመጥ ብስለት ነው። ይሄንን የተረዳት፣ ብዙ ከምናወራው ይልቅ አንድ ቀን ሲያወራ የሁሉንም እውቀቶች ነው ሲያበስል፣ ውስጡ የቆየው የውስታዝም ጋ ይሰማል፣ ጃቢር ጋ ይሰማል፣ እዚህ የሰለምቴዎችን ይሰማል፣ ቁጭ ብሎ ይሰማል፣ የክርስቲያኖቹን ይሰማል፣ መጽሐፍ ቅዱሱን ይፈልጋል። እንደዚህ እያለ እያለ የፈጣሪውን አይደንት ላይ ፈልጎ ማለት ይሄ ነው። ጆሮ ቁጭ ብለን መስማት በደንብ ያበስላል ሰውን። ብዙ ስታወሩ ማፍሰስ ነው። አንድ ብዙ ነገር ያልቃል። መስማት ላይ ግን ብዙ ነገር ነው ከውስጥ የሚገባው። ና ብዙ አዳማጮች የሆኑ ሰዎች ና እፈራለሁ ከዚህ ሚስ አያደርጉት ጭንቅላታቸው በደንብ አስቦ ነው የሚናገሩት። ያዳመጡ ሰዎች እና እኔ የሚያዳምጡ ዝምተኛ እንትን ካሉ በጣም ነው የሚፈራው። ተናጋሪ ሰዎች በቃ ወጥቶ አለቀቁ። አዳማጭ ሰዎች ግን ለውጥ አምጪ ናቸው፣ በጣም ነው የሚፈራው እና ራሱን አዳምጦ አብስሎ የመጣ ወንድማችን ደግሞ ጣሁ እና፣ ስምህን ሀዋርያው ሳሚ ቆይ ሳኒ ያልከው በምን ምክንያት ነው? እሱን አልነገርከኝም። ከዛ ደግሞ እሱን ትነግረኝና አንድ ምትቀርህ ነገር አለች። ደስ የሚለው እውነት አዳማጭ መሆኑ፣ ሶስት ወር የምታውቁት ከጥያቄዎቼ አንድ ሚስ አላደረገ እስከ ዛሬ ኢንተርቪው ስናር በመሀል እየገባን እዚጋ ሚስ አረጋችሁ፣ ቆይ ወደ ኋላ ተመለሱና ስለክስ ቆይ ወደ ዚኛ ነገር ላይ ምናሆነ በጣም ብዙ ነው እና እሱ ግን በደንብ የሰለምቴዎችን የዚህ ቤት ታሪክ ማወቁን ነው የምታዩት። አንዱንም ጥያቄ ሚሳል አደረገም። አንድ ጥያቄ ብቻ መጨረሻ ላይ የምጠየቀት ስላለች ነው ንገረኝና፣ መጀመሪያ ስምህን ሳኒ ለምን ተባልክ? ያው ብዙ ምክንያት የለውም ሳሚን ወደ ሳኒ ቀየርኩት ያው ለጊዜው ይሁን ብዬ ነው። ጀስት ግን ሳኒ የሚባል ያንድ ጓደኛ አባት አሉ እና በጣም መወዳቸው አባት ናቸው። በጣም በጣም መልካም የሆኑ አባት ናቸው። እና በቃ ቤታቸው ሲል በጣም ቀደባብሰው ምናምን ምናምን፣ አባቴ በህይወት የለም እና የየቲም ልጅ ምናምን ይሉኛል። በጣም ነበር መወዳቸው። እና ያው ጀስት ሳሚን ወደ ሳኒ ቀየርኩት። ብዙም ሌላ እንትን የለውም። ኦኬ ችግር የለውም። ቢከዚ የምታከብራቸውን ስንመመለክ ዋናው ፖይንቱ እችን ኮሜንት ማልሰጥባት ናት። ኤኒዌይስ አንድ መልእክት ይቀርሃል። እስልምና ላይ ለሌሉ ድንገተኛ ለሚሰማው ወይ ስክሮል ሲያደርግ የአንተ መልክት ድንገተኛ ስልምና ሰምተው ለማያውቁ ሰዎች አንተ ስልምና ውስጥ ምን ፈልገህ መጣ ምንድን ነው የሚመለከው ምን አገኘህ የሚለውን በሁለት ደቂቃ ወስደህ እዚህ ቤት ለሁለት መቶ ሰዎች አሉና እንደሰሙና እንዳልሰሙ እኛ ሙስሊሞች ምን እንደምናመልክ መልእክት ለማቅረብ ያህል ሁለት ደቂቃ ወሰድና ሳሚ ወይም አሁን ሳኒ ምን ልታመልክ መጣ ምን ፈልገህ መጣ ምንስ አገኘህ ጥሩ ያው ምን ፈልጌ ነው የመጣሁት እምነትን ነው ፈልጌ የመጣሁት። ማመን እፈልጋለሁ። እኔ እንዳልኩሽ እድገቴ ብዙም የእምነት ሰው አልነበርኩም። ያን ያክል እውቀት ጠለቅ ብዬ የማውቀው ነገር አልነበረኝም። ግን ወደ ቲክቶክ ከመጣሁ በኋላ ጀስት እንደ እነ ባቢሎን አይነት ሰዎችን ካገኘሁ በኋላ በቃ እምነት አልባ መሆንም ፈልጌ ነበረ። ግን ለእኔ ምን ግልጽ ነው ማለት ፈጣሪ እንዳለ በትክክል አምናለሁ። የስም ለውጥ ሊሆን ይችላል። እንግዲህ እዛኛው ቤት ሌላ ይሉታል፣ እዚኛው ቤት ሌላ ይሉታል፣ ሌላው አለም ሌላ ይሉታል። ግን እስልምና ደስ የሚለው ኤዥያም ግቢ፣ ቻይናም ግቢ፣ አውሮፓም ግቢ አላህ አላህ ነው። ሌላ ስም የለውም። በቃ እዛኛው ጋር ብዙ ስም አለው። አንዴ ያህዌ ይሉታል፣ አንድ አዶና ይሉታል፣ አንድ የሆነ ነገር ይሉታል፣ አንድ እግዚአብሔር ይባላል፣ አንድ ኢየሱስ ይባላል። ዝብርቅርቅ ያለ ነው። ይኔያው እኔ ወደ እስልምና የገባሁት በቃ ተፈጥሮ የራሱ ገፍቶኝ ነው የገባሁት። በቃ ተፈጥሮ ራሱ ይገፋሻል ወደ ጥሩ ነገር እንድትይጅ። ማለት ጥሩ ነገርን የሚጠላ የለም። የሰው ልጅ አምላክ መኖሩን ካመንሽ በቂ ነው ላንቺ። ከዛስ አምላክ መኖሩን ፕሩቭ ያደርግልሽ የትኛው ነው? እኔ አመዛዘንኩት እሱ ነው ትክክለኛ። አምላክ መኖሩን ፕሩቭ ያደረግልኝ እስልምና ነው። እንደነገርኩሽ ይህንን ዩኒቨርስ ይህንን ሁለንተና የፈጠረን አምላክ እንግዲህ ያላየነው ብዙ ነገሮች አሉ። ከኛ ዩኒቨርሲቲዎች እንኳን ስንት ነገር አለ እንግዲህ ያው ሳይንስም ያልደረሰበት ዝም ብሎ የሚቀባጠረው ነገር አለ። ግን ጀስት እንደ መላምት ትንሽ የደረሱባትን ነገሩ እንኳን ስታይ ይህንን ሁሉ ነገር የፈጠረሽን አምላክ በሚገባው መልኩ ያስቀመጠልኝ እኔ ቁርአን ነው። ስለዚህ ምንም በቃ ማለት ጥያቄ ውስጥ የሚያስገባ ነገር አይደለም። ኦፕን ማይንድ መሆን ነው። አምኖሽን ከከፈትሽ ራሱ ይነግርሻል፣ አፈጣጠርሽን ዝም ብለሽ ይሁ እንዴት እንደተፈጠርሽ የሰው ልጅ በስንት መገጣጠሚያ እንደተሰራ፣ ደም ስሮችሽ፣ ነርቮችሽ የሚታየውም አይታየውም፣ ብትቆርጮ ነርብሽን አታዩ፣ ግን ብዙ ነገር ሲንስ እንድታረይ ብዙ ነገር እንድትሰሪ የሚያግዝሽ ነገር ጭንቅላትሽ ላይ የተሸከምሽው ብሬን አለ እሱም በስንት ፓርት ከፋፍሎ ደግሞ ሁሉንም ለየራሱ ራሱ ስራ ሰጥቶታል። ራስሽን ማየት በራሱ ተፈጥሮሽን እንድታቂ ያደርግሻል። ተፈጥሮሽን ካወቅሽ ደግሞ ተፈጥሮን የፈጠረን አምላክ ማወቅ ግዴታሽ ነው። ተፈጥሮ የፈጠረውን አምላክን ደግሞ በትክክል የገለጸልኝ የትኛው ነው ብዬ ሳስብ፣ ከሀንድረድ ፐርሰንት ከሁሉም የተሻለ ኢስላም ነው። አንደኛ በማይገባው መልኩ አልቆራረጠው። በቃ አለሁ አለ፣ አለሁ አለ። በቃ መኖሩን በምን ታውቂያለሽ? ይህ ሁሉ ዩኒቨርሲቲ ያለሽ፣ ተፈጥሮሽን ታያለሽ ኃይለኛ የምትሰጠንን ጥቅም ታያለሽ። ለአንድ ደቂቃ እኮ ዞር ቢያደርጋት እኮ የለንም እኛ። እርስ በርሳቸው ግን እየተሳሳቡ፣ እርስ በርሳቸውም እንዳይዋዋጡ፣ እርስ በርሳቸውም እንዳይገፋፉ በራሳቸው መስመር አስቀምጠው ራሳቸውን እየተሽከረከሩ ቀንና ሌሊትን እየፈጠሩ እሺ፣ ይህንን ማን ሰራው ትያለሽ? ማለት ፈጣሪ የለም ልት እንዴት ትችያለሽ? ማለት የተፈጠረ ነገር ካለ ፈጣሪ አለቀ፣ በቃ ለምን የተፈጠረ ነገር ካለ የፈጠረው ነገር አለ። በቃ ይሄ ነገር ተፈጥሯል። ካሽ የሆነ ብርጭቆ ተሰራ፣ ካሽ የሰራው ሰው አለ አይደል? ይሄን ዩኒቨርስም ተፈጥሯል። እንደተፈጠረ እያየነው ነው፣ እየኖርንበትንም ነው። የተፈጠረ ነገር ካለ ደግሞ የፈጠረው አካል አለ። የአካል ደግሞ አምላክ ነው። ሌላ ምንም ኃይል ሊሆን አይችልም። በቢግ ባንክ ቶሪም ተፈጠረ ይበሉት አለምን እርስ በእርሱ ምናምን ኬሚካል ሪያክሽን ምናምንም ይበሉት ይብቻ፣ ያልነበረን ነገር ያስገኘው የፈጠረው ፈጣሪ እስካለ ፍጡር ይኖራል። ፍጡሩን ደግሞ በትንሹም ቢሆን በምንኖረው ነገር እያየ ነው ወይም ተፈጥሬ ነው። ከዛሬ ሃያ ምናምን ዓመት እኮ አልነበርኩም። እና የተፈጠረ ነገር ካለ ፈጣሪ አለ። ፈጣሪ ካለ ደግሞ ፈጣሪን በሚገባው መልኩ በልኩ በክብሩ ያስቀመጠው የትኛው ነው ብለሽ ስትመዝኝ ቁርአን ነው። ምንም አትን ትንሽ አእምሮ በሚገባ መልኩ ነው ያስረዳን እንጂ መወሳሰቡ ምን አመጣው? ሲቀጥል፣ የሌለ ቲዮሪ ነው የሚፈጠረው፣ የሌለ ፍልስፍና ነው የሚፈጠረው። እና ያው እኔ እስልምናን እንደነገርኩሽ ያደኩበት ኮሚኒቲ በአካባቢው ሙስሊሞች ናቸው፣ ያደኩበት ግቢ ሙስሊም ይበዛል፣ ሞር ጓደኞች ሙስሊሞች ናቸው። ብዙ ነገር አይቼ ነው የመረጥኩት። መመረጥም ያለበት እምነት ነው ብዬ አስባለሁ። ብዙ ሰው አእምሮን ልቡን ከፍቶ ይስማ። መስማት ማዳመጥ ይጠቅማል እንጂ አይጎዳም። ያው ካተረፍሽ ከገዛሽ ትወስጂዋለሽ የሚለው እንትን አለ። ውስጥ አዘው ሄድ ከገዛ ተወስደዋለህ ካልገዛት፣ ትንሽ ክፍተት ብትፈጥሪለት ግን ትንሽም ቢሆን እየገባ ያቺ ነገር አንቺ ታብላያ እና ይሄ እኔ በጣም የሚያናድደኝ ባደኩበት ቤተሰብ ላይ ኦርቶዶክስ ላይ ጭፍን ጥላቻ አለ። እኔ ለምን እንደሆነ አላውቅም። ማለት አሁን አሁን ላይ ነው በደንብ ሳስበው በቃ በተሪትላን